ፍቅረ ኢየሱስ አመሰግናለሁ። በሶስት የተለያዩ ጨዋታዎች ላይ እዚህ የሀዋሳ ዩኒቨርሲቲ ስታዲየም ሶስት ግቦችን አስቆጥረሃል። በአንተ ጎሎችም ቡድን አሸናፊ የሆነ ነው። ስለ ወቅታዊ እንቅስቃሴህ ትንሽ ብትለን፣ እንዴት አየኸው እያደረግህ ስላለው እንቅስቃሴ? በመጀመሪያ ፈጣሪ የተመሰገነ ይሁን። በዛ በተረፈ ግን እያረግን ያለን እንቅስቃሴ ሜዳችን ላይ ስለሆነ፣ ያው ደጋፊው ሜዳ ገብቶ ስለሚያይ ጨዋታው ይበልጥ ከኛ ብዙ ይጠበቃልና። ሜዳው ምቹ ነውና በቃ የሚመች ሜዳ ላይ ስታገኝ እንዲህ አይነት እንቅስቃሴ ማድረግ ግዴታ ነውና ሜዳው ምቹ ስለሆነ ተመችቶኛል አሁን ምጫወት በቦታ ደግሞ ይበልጥ ወደ ጎል ጠጋ ብዬ ስለምጫወት ጎሎችን እያስቆጠርኩ ነው፣ እግዚአብሔር ይመስገን። ምናልባት በኢትዮጵያ ንግድ ባንክ ሐዋሳ ኢትዮጵያ ቡና ተጫውተህ አሳልፈሃል። ሀዲያም እንደዛው የቀድሞ ቡድንህ ነው እየገጠምከውና ግብ አስቆጥረሃል። ደስታም የተለየ ነበረ። ምን የተለየ ነገር ነበረው? የተለየ ነገር ኖሮ አይደለም። ከጨዋታ ጨዋታ እኔ ጎል ማግባቴ ነው እንጂ አስደስተኝ። ኢትዮጵያ ቡና የተጫወትኩበት ቡድን ክለብ ነው። እኔ ሶስተኛ ጎል በሶስት ጨዋታዎች በተከታታይ ሶስት ጎል ስላገባው ነው ደስታዬን የገለፅኩት እንጂ የተለየ ነገር ኖሮ አይደለም። ያንን ይመስላል። ምናልባት በቀጣይ የኢትዮጵያ ብሔራዊ ቡድን የተለያዩ ጨዋታዎች ይኖሩታል። አሁን እያደረክ ያለው እንቅስቃሴ በጣም ወጥነት ያለው ነው። አገርን ስለማገልገልስ ምን ታስባለህ? በኔ በኩል መስራት ብቻ ነው ከኔ የሚጠበቀው። በብዙ ጊዜ እየሰራው ነው። ጥሩ እንቅስቃሴ እያረኩ ነው፣ ግን ምርጫ ውስጥ አልካተትም ና ብዙ አሁን ላይ ብዙ ተስፋ አላደርግም፣ ግን እኔ የሚጠበቅብኝን ማድረግ ብቻ ነው ከኔ የሚጠበቀው። ምናልባት ጥሩ እየሆንክ ባለበት በተለያዩ ክለቦችን በሲዳማም ጥሩ በሆንክበት አለመመረጥ ቁጭት እየፈጠረብህ ነበር ማለት ይቻላል? በሚገባ ምንም ጥያቄ የለውም። ይሄ ማንም የሚያየው ሰው ስለሆነ ብዙ ሰው እኔንም የሚጠይቀኝ ጥያቄ ስለሆነ ለራሴም አይገባኝም ምን እንደሆነ ና ግን ከዛ በተደረገ እግዚአብሔር ይመስገን በሰላም ግብቶ በሰላም መውጣቱ ራሱ ትልቅ ነገር ነው። መለስ ልበል ና ፍቅረ ኢየሱስ በሚለው ብዙ ሰው አያቅም። ችምስ እየተባልክ ነውና የምትጠራው፣ ችምስ ምን ማለት ነው? ችምስ ማለት ይኸው እንደምታየው ነው። በፊት ያው ሰፈር የሰፈር ስም ነው። ሰፈር ውስጥ ኳስ ስንጫወት ቦታ ምናምን ስለጠብቀን ተጠብቀን ስለማንጫወት በቃ ዝም ብዬ አገባ ነበር ጎል ና ከዛ የመጣ ቸመሰው ቸመሰው ከሚባለው ወደ ችምስ ዞሮ ነው እንጂ ሌላ ታሪክ የለው። በቀጣይ ምን ጠብቅ? ከችምስ አሁን እያደረክ ያለው እንቅስቃሴ ሜዳ ላይ እጅግ አመርቂ ነው። በቀጣይስ ምን ጠብቅ? ምንም ከኔ ብዙ አይጠበቅም። እኔ መሀል ሜዳ ተጫዋች ነኝ። ጎል እኮ ከኔ አይጠበቅም፣ ግን እግዚአብሔር እየረዳኛልን ስላረኩ ነው እንጂ ከኔ ምንም በቃ። አሁን ያለንን እንቅስቃሴ የምናስቀጥል ከሆነ ቲሙን ከፍ አድርገን እንጨርሳል ብዬ ተስፋ አረጋል። ባህርዳር ላይ ጎል አስቆጠርክ፣ ከዛ በፊትም በነበረው ጎል አስቆጥራል፣ ዛሬም አስቆጥራል። በተከታታይ ጨዋታ ጎል አስቆጥራል። የዛሬውን መታሰቢያነት ይችን ጎል ለማን አድርግ ብትባል ለማን? ዛሬ ያው ዛሬ ኢየሱስ ክርስቶስ የተነሳ በቀ ነው፣ ያው ቤተሰብ፣ ሁሉም ክርስቲያኖች እንኳን አደረሳችሁ ማለት እንፈልጋለሁ። ከዛ በዘለላ ግን ጎዱን ነው ለለ ለኔ ቤተሰብ በሙሉ ማለት ነው። ቲንክ ዩ